እንኳን ለመስቀል በዓል በሰላም አደረሳችሁ። በዓሉን ሀገር ቤት ለማትሄዱ እዚሁ ከተማ እናሳልፋለን ላላችሁ ዛሬ ቆንጆ ቁርጥና ክትፎ የምታገኙበት ቦታ ነው ያለሁት። የሚያቀርቡትን ምግብ ዋጋቸውን ወደ እናንተ የምናደርስ ይሆናል። እኔ ደነኝ፣ ቻናሉ ደግሞ አዲስ ገበያ ነው። ሰብስክራይብ ማድረግ እንዳይረሳ፣ አብራችሁን ቆዩ። ሰላም እንዴት ነሽ? ሰላም፣ እንኳን አደረሰሽ። እንኳን አብሮ አደረሰሽ። እንኳን ደህና ቆያችሁ። እንግዲህ የመስቀል በዓል መዳረሻ ላይ ነው የምንገኘው። መስቀል ሲነሳ ደግሞ ክትፎና ቁርጥ የማይቀር ነው። የእናንተ ቤት ደግሞ በዚህ በደንብ ነው የሚታወቀው። በቅድሚያ ራሽን አስታወቂኝ እና ስለ ስለቤቱ አንዳንድ ነገር ንገሪኝ። ስሜ ሚሮን ይባላል። የመጣሹ ያሬድ ላውንች ነው። ቤታችን ደግሞ እንደሚታወቀው እንደተናገርሽው ደግሞ ጥሬ ስጋ ስፔሻል ክትፎ ቤታችን በብዛት ይታወቃል ማለት ነው። ስለዚ በደንብ እኔ እና አንቺ እንድንጫዋወት የምትፈልግን ኦርደር ታሽና ወንበራችን ላይ መተሽ ሻይ ቡና እያለ እንጫወታለን። መልካም ሰላም፣ እንዴት ነ ላደረሰች እንኳን አደረሰ። መልካም እንግዲህ፣ እናንተ ጋር ዛሬ ጥሬ ለማዘዝ ነው። እስቲ ለጥሬ የሚሆነው ስጋ የትት ነው ይባላል? ንቅል ሳርገኝ ይባላል ምናልከኝ እሱን ሳልገኝ ሳልገኝ፣ ዘርፍ ይባላል። ዳዊት ማሸልጣሉ። መልካም እንግዲህ፣ እስቲ አንተ ከሁሉም ጥሩ ነው የምትለው፣ ግማሽ ኪሎ ስጋ ጥሬ ስጋ መስቀል እንደመሆኑ መጠን ክትፎና መስቀል የማይቀር ነገር ነው። እስቲ ለክትፎ የሚሆነው ስጋ የትኛው ነው? እሱ ምንድ ነው የሚባለው? ንቅል። ስለዚህ ንቅል ለክትፎ የሚመረጥ ስጋ ነው። እስኪ ከሱም ደግሞ አድርግንና አንድ ክትፎ እንዲሰራ። እንግዲህ እዚህ የተለያዩ አይነት ደንበኞች ሲመጡ የተለያየ አይነት ምርጫ ይኖራቸዋል። ጥሬ ስጋ ሸክላ እኛም እንዳዘዝነው ክትፎ አለ። ሸክላ ለሚያዝ ሰው ደግሞ ኬት ነው የምትመርጡት? አለ ጭቅን ጭቅን። ኦኬ፣ እሱ ለሸክላ ተመራጭ ስጋ ነው። ጋዝ ላይት ሲሆን ነው ለጋዝ ላይት ከሽንጥ ነው የሚቆረጠው። ስለዚህ ለክትፎ ንቅል ስጋ ብለኸኛል። ለጥሬ ደግሞ ከእናንተ ምን ምንድነው ያለው ለጥሬ? ዳዊት ዳዊት፣ ሻኛ እህ፣ ሳልገኝ እስቲ የቴቱ ናቸው? አዎ፣ እሱ ምን ይሄኛው ምንድነው? ዘርፍ ዘርፍ፣ ለጥሬ ተመራጭ ነው። አዎ፣ ሳልገኝ፣ ዳዊት፣ እንዴት ነው አሁን ጮማ ለሚፈልግ ለማይፈልግ ሰው እንዴት ነው እንትን የምትሉት? እንደ ፍላጎት እንደ ፍላጎቱ ስለዚህ በቃ ጥሬው ተዘጋጅቷል ይመስለኛል። አንድ ደግሞ ክትፎ እዘዝልኝና ወንበር ላይ ምጣ። ስለነበረን ቆይታ አመሰግናለሁ። የምግቡ አቀራረብ ደስ ያዘሽ ይወጣለሽ። ያዘዝኩት ሁሉ መጥቷል። አቀራረቡ በጣም ነው ደስ የሚለው። እንዴት አየሽው? ቆንጆ አቀራረብ ነው። ሰግናለን። እስቲ አረፍ በይና ደግሞ እናወራ። እሺ መልካም እንግዲህ ተመልካቾቼ፣ ያሬድ ላውንጅ ሲመጡ ምን አገልግሎት ማግኘት ይችላሉ? ደንበኞቻችን ሲመጡ የተለያዩ ምግቦችን እና የተለያዩ መጠጦችን እዚህ ማግኘት ይችላሉ። እንግዲህ ቅድም ስገባ ያየውት ነበር፣ ስጋው በጣም ነው የሚያምረው። እኔ ጥሬ ስጋ በጣም ነው የምወደው። ስጋውን ከየት ነው የምታመጡት? ስጋውን የምናመጣው በሬዎችን ከገዛም በኋላ እኛ በራሳችን በግላችን አደልበን ነው እንግዲህ አንድ በሬ ለማደለብ ምን ያህል ጊዜ ይፈጭባችኋል? አንድ በሬ ለማደለብ ደግሞ በትንሹ ከሶስት ወር እስከ አራት ወር ድረስ ይቆይብናል። በዛ ጊዜ ውስጥ ለእርድ ብቁ ይሆናሉ። በትክክል። መልካም እንግዲህ አብዛኛው ሰው ጥሬ ስጋ ሲመገብ ከብቱ ጤንነት እና ሁኔታ በደንብ ነው የሚያሳስበው። እናንተ ጋ እዚህ እዚህ ያለውን ነገር እናንተ እንዴት ነው ቼክ አድርጋችሁ ለእርድ የምታቀርቡት? ቆንጆ ጥያቄ ነው የጠየቅሽኝ። በእውነቱ ለደንበኞቻችን ቆንጆና ጤናማ የሆነ ስጋ ስለምናቀርብላቸው ጤንነታቸው ተመርምሮ መቶ ፐርሰንት እርግጠኛ ሆኖ ነው ለእርድ የምናቀርቧቸው ለዚህም ደግሞ ደንበኞቻችን ምንም ስጋት እንዳይገባቸው በእኛ መቶ ፐርሰንት እርግጠኛ ነው ስለዚህ ለእርድ ከመቅረባቸው በፊት የጤንነታቸው ሁኔታ በደንብ ይረጋገጣል ማለት ነው በትክክል እንግዲህ እዚህ ጋር ብዙ አይነት ምግቦች ነው ያወጣችሁልን የቤቱ ስፔሻል የሚባሉትን እኔ እንኳን ጥሬና ክትፎ ነበር ያዘዝኩት እስቲ አንድ ሰው እዚህ መጥቶ ለመመገብ ምን ምን ምግቦች አሉ እዚህ ጋር ካሉት ጀምረሽ ቤታችን ጥሬና ክትፎን ባሻገር ደግሞ የተለያዩ ምግቦች ስላሉን፣ ያው እዚህ ፊት ለፊት ያሉት እንደምታይ፣ እዚህ ጋር ጥሬ አለን፣ እዚህ ጋር ደግሞ ስፔሻል ክትፎ አለን፣ እዛች ጋር ሆላንዶ አለን፣ እዚህ ጋር ሸክላም አለን፣ እናቀርባለን። መልካም፣ በድንብ እንድንጨዋወት እየተመገብን እናውራ። መልካም፣ ከጥሬ ነው የሚጀምረው አይደል? ትችያለሽ። ሁላው እንዴት አገኘሽው? በጣም ጥሩ ስጋ ነው ወድጄዋለሁ። ወይ ጥሩ። እንግዲህ እዚህ ጋር ከቀረቡት ምግቦች ውጪ እናንተ ቤት ሌሎች ምን ምግቦች አሉ እምናቀርባቸው ለደንበኞቻችን? ያሉት ምግቦች ለደንበኞቻችን እንደነገርኩሽ መጀመሪያ ላይ የተለያዩ ምግቦች አሉን ብዬሽ ነበረ። ስለዚ ከዚህም ባሻገር ደግሞ ምላሰንበር፣ ስፔሻል ዱለት፣ አርዛ፣ ኩንስፓኛ እናቀርባለን ለደንበኞቻችን። መልካም አንድ ሰው አንድ ኪሎ ጥሬ ስጋ ቢያዝ ዋጋው ምን ያህል ነው? አሁን ላይ የምናቀርብለት ደንበኞቻችን አንድ ኪሎ ስጋ ሁለት ሺህ ስድስት መቶ ብር እናቀርብላቸዋለን። እሺ ሸክላስ ሲሆን ተመሳሳይ ነው ዋጋቸው? ክትፎስ ስፔሻል ክትፎ አንድ ሺህ ሰባት መቶ ብር ነው የምናቀርቡት ኖርማል ሲሆንስ? ኖርማሉ አንድ ሺህ አራት መቶ ብር። እንግዲህ ይሄ ስፔሻል ክትፎ ነው እዚህ ጋ ከክትፎ ባሻገር አይቤ ጎመን፣ ጎረድ ጎረድ አለ። ኖርማልሉስ? እንዴት ነው የሚወጣው? ስፔሻል ክትፎ በእንደዚህ አይነት ሁኔታ ስናስወጣ፣ ኖርማል ክትፎ ደግሞ ምንም የለውም፣ ክትፎ ብቻ ነው የምናቀርበው። ስለዚህ ስፔሻሉን በስንት ያገኛሉ? በአንድ ሺ ሰባት መቶ ብር ኖርማል ሲሆን አንድ ሺ አራት መቶ ብር ያገኛሉ። እሺ እዛ ጋር ያለው ምግብ ምን ይባላል? እዛ ጋር የምታየው ምግብ ወላንዶ ይባላል። ብዙ ከስተመሮቻችን የሚወዱትና የሚመርጡት ምግባችን ነው። መልካም እንግዲህ ደንበኞቻችሁ እዚህ ሲመጡ ለቁርስ፣ ለምሳ፣ ለእራት ተመራጭ የሚያደርጓቸው ምግቦች ምንድን ናቸው? አብዛኛውን ደንበኞቻችን የሚጠቀሙት ቁርስ ላይ ስፔሻል ዱለትና ሰንበር ነው። ምሳ ላይ ጋዝላይት አለን፣ አርዝ አለን፣ ኩንስፓኛ አለን፣ ሆላንዶ አለን። ሸክላም ጥሬም ያዛሉ፣ ያዛሉ። በጠዋት ላይ ቁርስ ላይ የሚመረጠው እናንተ ቤት ስፔሻል ዱለትና ሰንበራችን ሰንበራችን ቀጥሎም ደግሞ አርዛ መልካም እንግዲህ እስቲ የቁርስ ሜኗቹ ላይ የሚገኙት ስፔሻል ዱለት እና ሰንበር ዋጋቸው ምን ያህል ነው? አሁን ላይ ለከስተመሮቻችን እያቀረበን ያለ ነው የዋጋ ሂደት ላይ አንድ ኪሎ ሰንበር ስምንት መቶ ብር ሲሆን ዱለት ደግሞ ስድስት መቶ ብር ነው። ስፔሻሉ እየበላሽ እስቲ እንግዲህ አሁን ደግሞ ሸክላውን እንቅመሰው አይደል እንቅመሰው። በጣም ቆንጆ የሚጣፍጥ ሸክላ ነው። ወደሹ በጣም ጥሩ። እንደምታዩት ሸክላችን እንደዚህ በአማረ መልኩ ለደንበኞቻችን እናቀርባለን። ቴስቱም ጥሩ ነው፣ ቆንጆ ጣዕም አለው። በጣም ጥሩ ሸክላ ነው። ሌላው እንግዲህ ያው ሀበሻ እንደመሆናችን መጠን በተለይ በተለይ መስቀል በዓል ላይ ክትፎና መስቀል የማይነጣጠሉ ነገር ናቸው። የእናንተ ቤት ደግሞ እንደሰማሁት በጥሬ ስጋና ክትፎ በደንብ ነው የምትተዋወቁት። የቤታችሁን ክትፎ ደግሞ እንቅመሰው ና። እንደውም ያቀረብኩልሽ ስፔሻል ክትፎ ነው። ይሄ ስፔሻሉ ነው። ጊዜያችን እንደምታውቂ በጣም ቆንጆ ቅቤ እና ምርጥ ቅቤ ነው። በጣም ትለይዋለሽ ልቅ ሰ እንደምታየው ስፔሻል ክትፏችን ነው። ከጎኑ አይብ አለው፣ ጎመን አለው፣ ጎረድ ጎረድ አለው። ስፔሻል ስባለው ደግሞ ይሄ ምግብ ስፔሻል ስባለው ይሄ ነው። የቅቤው ጣዕም ይሰማል፣ ቅመሙ ምኑ ቆንጆ ነው። ጥሩ ቴስት ያለው ክትፎ ነው። እዚህ ጋር ደግሞ እንዳልሽው ጎረድ ጎረድ አለ። ይሄ አይብ ሁለት አይነት አይብ ነው። ሁለት አይነት አይብ ነው። ኦኬ የታሸና ያልታሸ። እዚህ እዚ ጋር ደግሞ ጎመን ይታየኛል። እስቲ ከጎመኑ ደግሞ ልቃስቀሽ። እንዴታየሽ ቆንጆ ነው። ቆጫችሁን ልስልስ ያለ ደስ ካይብ ጋር ደግሞ ብትቀምሽ በጣም የበለጠ ይጣፍጣል። እስቲ በሱ ልሞክረው ጥሩ ጣዕም አለው። እንዴት አየሽው? ክትፎ በጣም ነው ደስ የሚለው። በተለይ የቅቤ ውስጥ ጣዕም ይሰማል። ቆንጆ ነው። ስፔሻል ሲሆን ደግሞ አብረው የሚቀርቡት ነገሮችም ጥሩ አማራጭ ናቸው። ቆንጆ ነው። በእኔ በኩል ተመችቶኛል። እናመሰግናለን። ቀጣይ ምጋብዝሽ ደግሞ ወላንዶን ደግሞ ላስቀምስሽ ስ እንደምታዩ ቆንጆ በቅቤ የተሰራ ወላንዷችን ነው። እስ ቀብር ትወጃለሽ ይመስለኛል። ቀይ ስጋ በቅቤ ነው። ቀይ ስጋ በቅቤ ትንሽ ደግሞ ሳት ነክቶታል። ኦኬ ገባ ወጣ ያለ ነገር አ ገባ ወጣ ያለ ይህንንም እንግዲህ ልቅመሰውና አ ቆንጆ ጣዕም አለው። ስጋው በጣም ለስላሳ ነው። አዎ ወደድሽው? አዎ ቆንጆ በጣም ያለው። እንዳልኩሽ ደግሞ የቁርስ ሰዓት ላይ አለን ብዬ የዘረዘርኩልሽ የምግብ አይነቶች አሉ። እሱን ደግሞ ዛሬ ቁርስ ሰዓት ላይ ስለመጣሽ ላሳይሽ። እሱን ደግሞ እንቀምሳለን። እሺ እንግዲህ የቁርስ ኮምቦቹ ላይ ምን ምንድን ነው ያለው? እዚህ ጋር ዱለት አለን፣ እዚህ ጋር ደግሞ ሰንበር አለን፣ እዚህ ጋር ጋዝላይት አለን። ሸክላ አለ። በጣም አቀራረቡ በጣም ነው የሚያምረው። በተለየ መልኩ ከስተመሮቻችንን እንዲወዱት አድርገ ነው እንደዚህ አድርገን የምናቀርበው። እንግዲህ ደግሞ እንቅመ ሰው እና ጣሙን ልንግላለ ይቻላል። ሲቀመሹ እንዴት አየሹ? እስቲ ልቅመ ሰው እና ያለውን ነገር ከጋዝላይቱ ልጀምር ትችላልሽ። ከወደርሹ ጀመሪ ቆንጆ ጣዕም ያለው ነው። ይሄ ደግሞ ምላስ ሰንበር ነው። ምላስ ሰንበር እንግዲህ አሁን አሁን ነው ይመስለኛል እየተለመደ የመጣው። ሲሰራም በደንብ ጽዳቱ ተጠብቆ መሰራት አለበት። ከምን ከምንድን ነው ግን ምላስ ሰንበር የሚሰራው? ምላስ ሰንበርኛ የምንሰራው ከበሬቹ ጨጓራና ኩላሊት ከምላሳቸው ነው። ከመክተፋችን ከመስራታችን በፊት በደንብ አጥበን ንጽህናውን ጠብቀን ነው ከትፈን። ያው እንደዚ ሰው ምርጫ ደቃቅ ሰንበር ይላሉ፣ ኖርማል ሰንበርም ስለሚሉ እንደ ምርጫቸው ነው ለደንበኞቻችን የምናቀርብላቸው። መልካም። አሁን አሁን ላይ በተለይ ቁርስ ላይ በጣም ብዙ ሰው ይመገባል። በጣም ብዙ ከስተመር ይወዱታል። የኛ ሰንበር እንግዲህ ይመስለኛል አሁን እኔ ጨጓራው ነው ቴስቱ ቆንጆ ነው እዚህ ጋር ደግሞ የጎድን ጥብስ ነው ያለው የጎድን ጥብስ ዱለታዋልም ቀበሻት ኦኬ ዱለት ከዚህ ባሻገር በኖርማል አለ አይደል ይሄ አሁን ስፔሻል ሲሆን ነው በኖርማል ዱለት አለ ነው ዱለት ብቻ ለሚፈልግ ሰው ኖርማል ታወጣለ። አብዛኛውን ጊዜ አይብም የማይፈልጉ ደንበኞች ካሉን ኖርማል ዱለት ደግሞ ትዕዛዝ ሲኖራቸው ዱለቱን ብቻ ነው የምናቀርብላቸው። ጣዕሙ ቆንጆ ነው። ጥሩ የቁርስ አማራጭ ነው። ለሚፈልግ ዱለትም እንዲሁም ስፔሻልም ለሚፈልግ እንዲያርጎ ማዘዝ ይችላል። እኔ በበኩሌ ወድጄዋለሁ። ቆንጆ ነው። እንግዲህ ይሄ የቁርስ ኮምቦ ዋጋው ምን ያህል ነው? አሁን ለደንበኞቻችን እንደዚህ አይነት ኮምቦ ስናቀርብ ዋጋችን ደግሞ አንድ ሺ አምስት መቶ ብር ነው። ይህንም በአንድ ሺ አምስት መቶ ብር ማግኘት ይችላሉ። በትክክል መልካም። እዚህ ጋር ያሉትን ምግቦች ሁሉንም ቀምሰናል። አማቸው ቆንጆ ነው። አብዛኛው ጊዜ ሰዎች ጥሬ ነገር በልተው ስጋ በልተው መጠጥ መጠጣት ይመርጣሉ እና እናንተ ጋር ምን ምን መጠጦች አሉ? አሁን እኛ ጋር ያለን ቢራዎችም አሉ ለስላሳዎችም አሉ ዊስኪም አለን ዋይንም አለን እና እንደ የከስተመሩ ምርጫ ሙሉውን ይዘናል። እንደ የሰው ፍላጎት አማራጭ አላችሁ። የወይን ዋጋ ምን ያህል ነው? እኛ እየሸጠን ያለነ የወይን ዋጋችን 1500 ብር ነው። በ1500 ብር ማግኘት ይችላሉ። እሺ ዊስኪስ ዊስኪ 12000 ብር ዊስኪ ለሚፈልግ ሰው ከ12000 ብር ጀምሮ ከ12000 ብር ጀምሮ እኛ ጋር አለ። መልካም እንግዲህ ከዚህ ክፍል ባሻገር የቪአይፒ ሩም አላችሁ? አሁን ላይ አለ ለከስተመር በተለየ መልኩ ሰርቭ የምናደርግባቸው አንድ ቪይፒ አለን። እሱም ደግሞ አንድ ከስተመር ውስጥ ገብቶ የግል ጉዳይም ሊኖር ይችላል፣ ከራሱ ጋር ከቤተሰብ ጋር በተለየ መልኩ ማሳለፍ ሲፈልግ እዛ ቪይፒ ገብቶ መጠቀም ይችላል። በቪይፒ ሩማችሁ ምን ምን አገልግሎት ትሰጣላችሁ? በተለየ መንገድ በተመሳሳይ አቅርቦትን ብናቀርብላቸው ጠርሙ ስለሚያወርድ በተመሳሳይ ዋጋ እናቀርብለታለን። እሺ ከቪ አይ ፒ ባሻገር ደግሞ በመስሪያ ቤት በግሩፕ ለሚመጡ ሰዎች የምታስተናግዱበት ቦታ አለ? የምናስተናግድበት ቦታ አሁን አለን። ከመቶ ሀምሳ እስከ ሁለት መቶ ድረስ የሚደርስ ሰዎችን የማስተናገድ አቅም አለን። እና ማንኛውንም ፕሮግራም የሰርግ፣ የልደት፣ የብራይድ ቱቢ ማንኛውንም ፕሮግራም እኛ እናቀርባለን። እናንተ ጋር መጥተው ማዘጋጀት ይችላሉ። መልካም እንግዲህ አብዛኛው ሰው እንደዚህ አይነት ቦታ ሲመጣ ከምግቡ መጣፈጥ ባሻገር ከስተመር ሰርቪስ ወሳኝነት አለው እና እናንተ ጋር ያለው የከስተመር ሰርቪስ ሁኔታ እንዴት ነው? አብዛኛውን ከስተመሮቻችን ባሉት የድርጅታችን ሰርቪስ ላይ በጣም እንደሚወዱትና እንደተመቻቸው ብዙ ጊዜ ይነግሩናል እና ብዙ በከስተመር ኬር ከስተመር በመንከባከብ ለከስተመር ትኩረት በመስጠት እና ከስተመር የሚፈልገውን ኦርደር በማቅረብ ሰርቭ እናደርጋቸዋለን። ስለዚህ እዚህ ቤት ደንበኛ ክቡር ነው ማለት ነው። ማለትነውስለ እንግዲህ ቪአይፒ ሩም ለሚጠቀሙ ሰዎች የዋጋው ከመደበኛው ያለው የዋጋ ልዩነት ምን ያህል ነው? አሁን ላይ ምንም አይነት የዋጋ ልዩነት የለውም። ባለው ነው ሰርቭ እያደረግናቸው ያለ ነው ከስተመሮቻችንን በተመሳሳይ ዋጋ በተመሳሳይ ዋጋ መልካም እንግዲህ ለተመልካቾቻችን ለመስቀል በዓል የምታስተላልፊው መልእክት ካለ ድል ስጥሽ። በመጀመሪያ ለክርስትና እምነት ተከታዮች እንኳን አደረሳችሁ ለመስቀል በዓል ሁለተኝ ፣ ቀጥሎ ደግሞ ለመላው ደንበኞቻችን ለመስቀል በዓል ተዘጋጅተን እየጠበቅናችሁ ነው። ዝግጅቶቻችንን ጨርሰን እየጠበቅናችሁ ነው። እንዳትቀሩ። ያሬድ ላንች አይቀርም። እንግዲህ ተመልካቾቼ ለበዓል ጎራ እንዲሉ መልክቴ ነው። እዚህ መምጣት ለሚፈልጉ ተመልካቾች አድራሻችሁ የት ነው የሚገኘው? አድራሻችን ከመገናኛ ወደ ሀያ አራት በሚወስደው መንገድ አርባ ስልሳ ኮንዶሚኒየም አካባቢ ነው። እንግዲ ለደንበኞቻችንም፣ እንትን ቅድም ቀመሽ እንጂ አልበላሽም። እንብላሁን ምን የሚጠጣ ነገር ይምጣልሽ? ስፕራይት ስፕራይት። እሺ ስፕራይት አምጣለን።